እናንተንም በመግባት በመውጣታችሁ በክንዱ ጋሻ በቀኙ ጥላ ከለላይ ሆናችሁ አምላካችን እግዚአብሔር ስሙ የተመሰገነ ይሁንና እሱን አጋዥ በማድረግ ዛሬም ቀጣይ ትምህርታችንን እንማራለን። በነገረ መለኮት ላይ በነገረ መለኮት ላይ ስንመለከት እግዚአብሔር አለ፣ ሰማይና ምድርን የፈጠረ አለ፣ የሚታይና የማይታየውን የፈጠረ አለ ብለን ነው የምናምነው። ስለዚህ ይህ አስተሳሰብ ግን በአንዳንድ ሰዎች ዘንድ የሚታመን አይደለም። ይልቁንም ደግሞ አሁን ባለው የዘመናችን ሁኔታ ብዙዎች ወደ አለማመን ደረጃ ሄደዋል። በኤቲዝም አሳሰብ እንዳየነው እግዚአብሔር የለም፣ መንፈስም የለም፣ የተለየ ሀያል አካልም የለም፣ እምነትም የለም በሚል ነው የስያሜ የተሰጣቸው። ወዴት ያድጋሉ መሰላችሁ? ብዙ ጊዜ የአውሮፓ የፕሮቴስታንት እምነት መጀመሪያ ላይ በ1517 ላይ የሪፎርሜሽን የፕሮቴስታንት እምነት ሲጀምር የካቶሊክን ቤተክርስቲያን ሪፎርም ማድረግ በሚል ነበር የተጀመረው። የካቶሊክን ቤተክርስቲያን ሪፎርም ማድረግ በሚል የተጀመረው አስተሳሰብ የፕሮቴስታንት እምነት የሚል ስያሜን አገኘ። ያ እምነት መጀመሪያ ካቶሊኩን በማደስ የተሃድሶ በሚል እሳቤ ወጣ፣ ከዛ ፕሮቴስታንት ሆነ። ከዛ ቀጥሎ ደሞ ወዴት ሄደ? አሁን በአብዛኛው አውሮፓ ወደ አለማመን ሄደ። አብዛኛው የአውሮፓ ህዝብ አሁን ኤቲስት ነው። እማያምን ነው። ልክ እንደ ዕድገት ነው የሚያዩት። ከካቶሊክ በተሃድሶ ወጣን፣ ከዛ ፕሮቴስታንት ሆንን፣ የመጨረሻው ደረጃችን ደግሞ አለማምን ነው የሚሉ ነው የሚመስለው። ስለዚህ አብዛኛው በአሁን ሰዓት ያለው በአውሮፓ ውስጥ የፕሮቴስታንት እምነት ተከታይ የነበረው ሰው አብዛኛው አያምንም። እግዚአብሔር የለም፣ ኢየሱስ የሚባል ነገር የለም፣ እምነትም የለም፣ ውሸት ነው፣ ሰዎች የፈጠሩት ነው ወደሚል ደረጃ ደርሷል። ለዚህ ነው ብዙ ጊዜ እምነታችሁን ጠብቃችሁ ኑሩ የሚል ትምህርት የምናስተምረው። ስለዚህ አይናቸውን ወዴታ ዙረዋል? ወደ አፍሪካ ዙረዋል። አፍሪካን ቢሆን መጀመሪያ ላይ ለምሳሌ ከኦርቶዶክሱ ካስወጣ በኋላ ጥላ ከለላ የለህም። ከኦርቶዶክሱ ስትወጣ ምንም የምትደገፍበት የለህም። ማርያም የለችህም፣ ሚካኤል የለህም፣ ገብርኤል የለህም። ትራዲሽን የሚባል ነገር ያለውን ሃይማኖታዊ ባህል ድራሹን ያጠፉታል። ባህልን ተረት ተረት ነው የሚሉት፣ የእግዚአብሔርን ምስጢር የቅዱሳንን ታሪክ ተረት ተረት ነው የሚሉት። አሁን ያ ማለት እንግዲህ የዘፈን ዳር ዳሩ እስክሳ ነው፣ መጨረሻ ወዴት ነው የሚሄደው? ራሱ ክርስቶስን ወደ መካድ ራሱ እግዚአብሔርን የለም ወደ ማለት ይመጣል። እና አብዛኛው ጉግል ብታደርጉ የፕሮቴስታንት እምነት የነበሩ ታላላቅ አገሮች በአውሮፓ ጀርመኒ ሳይቀር ስካንዲናቪያን ከንትሪስ እነ ኖርዌ እነ ስዊድን ሳይቀሩ አሁን ኤቲይዝም ነው የሚቀበሉት፣ የለም ወደሚል ነው። ለዚህ ነው እምነትን መጠንቀቅ የሚገባው ዛሬ የምናየው ፓንቴይዝም ነው። ፓንቴይዝም ኤቲዝም የሚለይበት መንገድ አለው። ኤቲዝም ምንም እምነት የሚባል ነገር የለም፣ እግዚአብሔር የሚባል ነገር የለም ነው። ፓንቴይዝም ደግሞ አይ አለ፣ እንደውም ሁሉም አምላክ ነው፣ ሁሉም እግዚአብሔር ነው የሚል ነው የፓንቴይዝም እምነት። በግሪኩ ፓን ስንል ፒኤኤን ያለውን የእንግሊዘኛው ላይ ቴይዝም ላይ ሲቀጠል ቴይዝም እምነት ነው፣ እምነትን የሚያሳይ በቴዎስ በእግዚአብሔር የማመንን የሚያሳይ ነው። ፓን ማለት ደግሞ ኦል ኦፍ ኤቭሪቲንግ ማለት ነው። ስለዚህ ያንን የሚያሳይ ነው። ቴይዝም የሚለው ደግሞ እንዳልኳችሁ የቴዎስ ጋድ ዲቫይን ወደሚለው ይመጣል። ስለዚህ በፓንቴዝም እምነት ኦል ኤቭሪቲንግ የሚለው ስለሚወስዱ ሁሉም እግዚአብሔር ነው የሚል አሳሰብ ነው ያላቸው። እንግዲህ ነገረ መለኮትን ስንመለከት የእግዚአብሔርን ነገር ስንመረምር ባለፈውም እንዳየ ነው መጽሐፍ ቅዱስ ሁሌ እንደሚመሰክርልን እግዚአብሔር አለ። እኛ ኦርቶዶክሳውያን፣ ሌሎችም የሚጋሩት ጸሎተ ሃይማኖት የሚባል ጸሎት አለን። የእምነታችን መሰረት ነው ጸሎተ ሃይማኖት። ነአምን ብለን የምንጀምረው እናምናለን ብለን የምንገልጸው የምንመሰክረው እምነታችን የሚነግረን ምንድን ነው? አብ ወልድ መንፈስ ቅዱስ ሥላሴ አንድ አምላክ እግዚአብሔር እንዳለ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። ይሄን የምናየው አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጽ እያላችሁ ትማሩ ከልጅነታችሁ ጀምሮ የተማራችሁ ትምህርት ይሄ ነው። የሚገለጸውም በዚህ ነው። አምስቱ አይማደ ሚስጥራት ስንል ደግሞ ከላይ ከሚስጥረ ስላሴ ጀምረን እኮ እስከ ትንሣኤ ሙታን ድረስ የምንመለከተው ነገረ መለኮት ነው። ስለዚህ የፓንቴዝም እምነት ምንድን ነው የሚነግረን? ሁሉ ነገር አምላክ ነው፣ ልዩነት የለም። በሪያሊቲ፣ በዩኒቨርስ፣ በሱፕሪም ጋድ፣ በኔቸር፣ በዲቪኒቲ፣ በነዚህ በሱፕሪም ኤንቲቲ፣ በዲኢቲ፣ በነዚህ ምንም አይነት ልዩነት የለውም። እኔም እግዚአብሔርም አንድ ነን፣ እኔም እግዚአብሔርም ዓለሙም ድንጋዩም ዛፉም አንድ ነን የሚል አሳሰብ አላቸው። ስለዚህ በውስጡ ምንድን ነው፣ በቃ ሁሉም ነገር ቅርብ የማድረግ ኢማነንት ጋድ የሚል አለ። ይሄ አሳሰብ እርግጥ ትንሽ ቅዱስ ጳውሎስ አሪዮስ ፋጎስ ገብቶ የሐዋርያ ሥራ ምዕራፍ 17 ላይ ያስረዳው ማለት ነው ኢማነንት ጋድ እና ትራንሰንደስ ጋድ የሚባላል። ይሄ ኢማነንት ዲኢቲ እና ትራንሰንደስ ዲኢቲ የምንለው ለእግዚአብሔር ባህሪ በሌላ የሚተረጎም ነው። ይሄ በእግዚአብሔር ባህሪ፣ በነገረ መለኮት እግዚአብሔር ረቂቅ አምላክ ኢሩኩብ ነው የማይገኝ ነው ብለን ይሄ ኢሩኩብ የሆነ እግዚአብሔር የማይገኝ እግዚአብሔር ደግሞ ሩኩብ ነው ቅርብ ነው እማነንት ያ ትራንስሰንደንት ለአንዱ ለእግዚአብሔር ሲሆን፣ እግዚአብሔር አይታይም፣ ረቂቅ ነው። ግን በእያንዳንዳችን ልቡና ደግሞ አለ፣ ቅርቤ ነው እግዚአብሔር፣ አጠገቤ ነው እግዚአብሔር። እንኳን እግዚአብሔር የፈጠረው አየር እኮ እየተነፈስኩት አጠገቤ ነው። ስለዚህ በእግዚአብሔር በነገረ መለኮት ሲተረጎም ይሄ ማለት ነው፣ ረቂቅ ነው እግዚአብሔር፣ ግን በእያንዳንዳችን ልቡና አለ፣ ቅርብ ነው እግዚአብሔር ማለት ነው። ለነሱ አስተሳሰብ ግን በአብዛኛው የትራንሰንደንስ ጋድን ሳይሆን ኢማነንት ዲኢቲ ነው አስተሳሰቡ። በፓንቴይዝም ሁሉም አምላክ ነው የሚለው ስለዚህ፣ ቅርብ ነው። ይህም አምላክ ነኝ፣ ይህም አምላክ ነው፣ ጠረጴዛውም አምላክ ነው፣ የሚቀርጹትም አምላክ ናቸው፣ ቪዲዮም አምላክ ነው፣ መብራቱም አምላክ ነው፣ ቤቱ አምላክ ነው፣ ዛፉ አምላክ ነው፣ ወንዙ አምላክ ነው፣ ተራራው አምላክ ነው፣ ኮረብታው አምላክ ነው የሚል ነው። በነገራችን ላይ በሀገራችንም የአንዳንድ ሰዎች ዛፍ ሲያመልኩ ለወንዝ ሲሰግዱ ስትመለከቷቸው ያ ነው የፓንቴይዝም እምነት እንደውም አንዳንዶቹ ደግሞ የሚገርመኝ ምንድነው ኦርቶዶክስ ሆነው መስቀላቸውን አድርገው የጣዖት አምልኮ ጋር ደግሞ ሲቆሙና ሲታዩ ለእነሱ ምንድነው ፖለቲካውና አስተሳሰቡ በልጦባቸዋል ግን በዚህ ውስጥ በእግዚአብሔር ዘንድ ቦታ የላቸውም በእግዚአብሔር ዘንድ ስፍራ የላቸውም የእግዚአብሔር ቃል የሚነግረን ይህን ነው ስለዚህ የፓንቴዝም እምነት ሁሉም አምላክ ነው የሚል ነው በእኛ ነገረ መለኮት ትምህርት ግን አንድ አምላክ አለ። በስም ሶስት ነው። በአካል ሶስት ነው። በግብር ሶስት ነው። በኩነት ሶስት ነው። በመለኮት፣ በባህሪ፣ በፈቃድ በስምረት እንለው። ይህን ዓለም በመፍጠር እማሃበ አልቦ ሀበቦ ይህን ዓለም ፈጥሮ በማሳለፍም እማሃበቦ ሀበ አልቦ በመውሰድ ከኢምንት ወደ ምንት እንዳመጣው ከምንት ወደ ኢምንት የሚወስደው አለ ይሄም አንድ አምላክ እግዚአብሔር ነው ብለን ጸሎት እንኳ ስንጀምር እኛ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን ብለን ነው የምንጀምረው። በአብ ስም፣ በወልድ ስም፣ በመንፈስ ቅዱስ ስም አንድ አምላክ አሜን ነው የምንለው። አሁን አብዛኛው የኦርቶዶክስ ተዋህዶ ልጆች ለምሳሌ አንድ ነገር ሲሆን በስመ አብ ወልድ መንፈስ ቅዱስ ነው የምንለው አሁን አንዳንዶቹ አንዱን አካል ብቻ ይጠራሉ። ምንም አለ በኢየሱስ ስም ሲሉ እንሰማለን። በባህል ደረጃ ካየነው ያ የባህል አነጋገር እኛ ጋር አብንም፣ ወልድም፣ መንፈስ ቅዱስንም ሙሉን አንድ ላይ እንጠራለን። ይሄ ግን ክርስትናን ኋላ የተቀበሉ ሰዎች ግን እዛኛው ላይ ብቻ ናቸው። የኢትዮጵያ እምነት ግን ከመጀመሪያው ዓለም ከተፈጠረበት ጀምሮ ስለሆነ የእኛ እምነት፣ ክርስቶስ እኮ ድንገት አይደለም የመጣው። ወልድ እኮ ነው ዓለም ከመፈጠሩ በፊት ዓለምን የፈጠረ ዘቦቱ ኩሉ ኮነ ሁሉ በእርሱ የሆነ ሀያል አምላክ እግዚአብሔር ነው፣ ለስም አጠራሩ ክብር ምስጋና ይግባው። ስለዚህ ፓንቴይዝም በመጽሐፍ ቅዱስ እይታ በደንብ አድርጎ ስለዚህ የሚነግረን ቅዱስ ጳውሎስ በዕብራውያን መልእክቱ ላይ ነው። ፓንቴይዝም ማለት እንስሳትንም ያመልካሉ፣ በሬም ያመልካሉ፣ ጅብም ያመልካሉ፣ አንበሳም ያመልካሉ፣ ዘንዶ ባብ ያመልካሉ፣ ዶሮም አምላክ ናት። ጉንዳንም ማምላክ ናት። ትንኝም ማምላክ ናት። ለእነሱ ሁሉም ማምላክ ናት። ኦል ኦፍ ኤቭሪቲንግ ማለት ነው፣ ፓን ማለት ነው። ሁሉም ማምላክ ነው ይላሉ። የእግዚአብሔርንም ክብር ይለውጣሉ። ስለዚህ ጳውሎስ ያላቸውን፣ የተናገረውን፣ ያስተማራቸውን እሱን እስቲ እንመልከት። መንፈስ ቅዱስ በእኔም በባሪያው በእናንተም በሁላችሁ ላይ አድሮ ይኖር። የጳውሎስ ሐዋርያ መልእክት ወደ ሮሜ ክርስቲያኖች ወደ ሮሜ ሰዎች የጻፈው ነው ምን ብሎ ነው የሚጀምረው? ቁጥር 16 ላይ በወንጌል አላፍርምና ይላል። በወንጌል አላፍርምና፣ ቅዱስ ጳውሎስ በወንጌል አፍሮም አያውቅም። በወንጌል ልናፍርም አይገባንም። ወንጌልን የምናስተምረው ግን አሁን በነገራችን ላይ እኔ የማስተምራችሁ ኦርቶዶክሶች ደስ እንዲላችሁ፣ ጴንጤዎች እንድትናደዱ በፍጹም አይደለም። ኦርቶዶክስ ደስ እንዲልህ የምትሰማ ከሆነ ሌላ ቦታ ሂድ፣ የኔን ትምህርት አይደለም። ኦርቶዶክሱ እምነቱን አጽንቶ እንዲኖር እውነቱን እንድታቅ ነው እንጂ ጴንጤን ለማናደድ፣ እነከሌን ለማናደድ በኦርቶዶክስ ወንጌል አይሰበክም። ይህማ እነሱ መሰልክ ማለት ነው። ጴንጤዎቹ እነሱ ሁልጊዜ ኦርቶዶክስን በቃ መተቸት ብቻ ነው ስራቸው። አሁን ተሐድሶ የሚባሉ አሉ። አንድ ቀን ጥቅስ አውጥቶ እኮ ማስተማር የለም። እከሌ የሚባለው አስተማሪ እንዲያስተማር፣ አባ እከሌ እንደዚህ አስተማሩ፣ መምህር እከሌ እንዲያስተማር ቁጭ ቆጭ ብሎ ይሄ እድሜው እጅግ የገፋ እናቶች እንደው መንገድ ላይ ቁጭ ብለው አንድ ሰው በዛም ሲያልፍ እያሉ ጨዋታ የሚጫወቱ ሰዎች አሉ። እነሱ በቃ ትዝታ፣ የድሮ ነገር እያሰቡ ነው። እንደውን ትናንተ አስታውሰዋለህ እከሌን እያሉ እነሱ ግን ቁም ነገር ነው የሚያወሩት። እነዚህኞቹ ደግሞ ጭንቅላታቸው ያረጀ፣ ልቦናቸው ያፈጀ፣ ክርስቶስን የማያውቁ ሰው ያስተማረውን ብቻ እያነሱ የእግዚአብሔርን ቃል የሚሸቃቅጡ ሀሳባቸው እንዳለ ጳውሎስ እንደ ሻሃኝ አፍንጫን እንደሚበላ በሽታ እነሱ ደግሞ የብዙዎችን ልቡና ያበላሻሉ፣ ይላል። ስለዚህ በወንጌል አናፍርም። ወንጌል ምን ይላል? የእግዚአብሔር ቃል ምን ይላል? ጳውሎስ ይናገራል። አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው፣ ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና፣ ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና። ከእምነት ወደ እምነት ኤቲዝም ፓንቴይዝም፣ እግዚአብሔር ኤቲዝም የለም መንፈስ የለም እምነት የለም ማለት ነው። በፓንቴይዝም ደግሞ ሁሉም ደግሞ አምላክ ነው አሉ። ይቀጥላል ጳውሎስ ሐዋርያ። መንፈስ ቅዱስ አሁንም በእኛ ላይ ይደር፣ እመቤታችን አትለየን። እንዲህ ይላል እውነትን በአመፃ የሚከለክሉ ሰዎች በኃጢአተኝነታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣልና ይላል። ጣዖት የሚያመልኩ ፓንቴዝም ማለት ጣዖት ማምለክ፣ ፓንቴዝም ቃልቻ ቤት መሄድ፣ ፓንቴዝም ጠንቋይ ቤት መሄድ፣ ፓንቴዝም ሎኦፍ አትራክሽን ብሎ መከተል፣ ዩኒቨርስ ነው አምላክ የሚለው ፓንቴዝም። ሎኦፍ አትራክሽን ዩኒቨርስ ላይ ነው ትልቁ የሚያነጣጥሉት ዩኒቨርስን የራስ አድረግ ዩኒቨርስ በዩ ካፒታል ጽፈው ጋኔን በእነዚህ ላይ ሁሉ የእግዚአብሔር ቁጣ ይገለጣል፣ ይላል። በአንተ ላይ ይገለጣል፣ በአንቺ ላይ ይገለጣል፣ ይላል። አምነው በሚኖሩ ላይ ብቻ ነው የእግዚአብሔር ምረቱ የሚገለጠው፣ በጎነቱ የሚገለጠው፣ ማዳኑ የሚገለጠው። እግዚአብሔር ሁለት መልክ አለው፣ ገጸ ምረትና ገጸ መዓት። ገጸ ምረቱ ለሚያምኑ ነው፣ ገጸ መዓቱ ለማያምኑ ነው። የእግዚአብሔር ቁጣ ይገለጻል አለ። ዝም ብሎ የሽፍንፍን ህይወት አይደለም። ዛሬ እንደምትሰሙት የመቀባባት ህይወት አይደለም። ራስን የማዳን ህይወት ነው። ሎጥ ራስን አድን፣ ሚስቱ እንኳ ወደኋላ ብትዞር ዞረህ እንዳትመለከት ተብሎ ድንጋይ ሆና ስትቀር ወደፊት ነው የወጣው በዞአር፣ ፀሐይ እስከሚወጣለት ድረስ። የእግዚአብሔር ቁጣ ይገለጻል ነው የሚለው የእግዚአብሔር መዓቱ ይገለጻል የለውም አይደለም፣ እግዚአብሔር አለው እንጂ መዓት። ፈርዖንን ያሰምጠዋል። ናቡከደነጾርን አውሬ ያደርገዋል የብልጣ ሶርን ጅማት ይፈታል። ጉልበቶቹን ይቀጠቀጣሉ። ለአእምሮ ሰላም አታገኝ። ለልቡና ሁከት ይሆናል። የእግዚአብሔር መዓስ ሲገለጥ ትጨነቃለህ፣ በምድርም ትጨነቃለህ፣ ሲኦልም ውስጥ ገብተህ ትጨነቃለህ። የማያምኑ ሰዎች መጨረሻ ሁሉን አምላክ ብለው ለጨሌ፣ ለጠንቋይ፣ ለቃልቻ፣ ለዛፍ፣ ለኮረብታ፣ ለወንዝ፣ ለባህር፣ ለሐይቅ፣ ለእንስሳ፣ ለአራዊት፣ ለዘንዶ የሰገዱ ሁሉ ካሰጋጃቸው ዲያብሎስ ጋር ወደ ዘላለም ሞት ይወርዳሉ ነው የሚለው። ስለዚህ የእግዚአብሔር ቃል ነው የሚለው፣ እኔ አይደለም። የእግዚአብሔር ቃል ስማ። በኦርቶዶክስም ውስጥ ሆነ ያልሰማህ መስቀል አድርገህ ጣዖት አምልኮት ቤት የምትገኛለህ። ስለዚህ ይናገራል ሐዋርያው ቅዱስ ጳውሎስ። ፓንቴዝም ሁሉም ማምላክ ነው፣ ወፍም ማምላክ ነው፣ ተራራም ማምላክ ነው ብሎ የሚያምን የክደት እምነት ነው። የእግዚአብሔር ቁጣ ከሰማይ ይገለጣልና እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለው ግልጥ ነውና የማይታየው ባህሪ፣ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጦ ሆኖ ይታያልና። በአቴዝም ላይ ስለ ኮስሞሎጂካል ፕሩፍ አርጊመንት ስለ ኢንተሊጀንት ዲዛይን አርጊመንት ያነሳውላቸው ሀሳቦች ናቸው። ስለ ኦንቶሎጂካል አስተሳሰብ ነው ካለው ነገር እግዚአብሔር እንዳለ እሱ እንደሰራው ግልጦ ሆኖ እኮ ይታያል። እነሱ ግን አላወቁም። ሁሉንም ማምላክ አሉ። ፍጥረትንም ማምላክ አሉ። ስለዚህም እግዚአብሔርን እያወቁ አንዳንዶች ደግሞ አውቀው ነው። ስለዚህ እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ። ነገር ግን በሀሳባቸው ከንቱ ሆኑ፣ የማያስተውለውም ልባቸው ጨለመ። ጥበበኞች ነን ሲሉ ደንቆሮ ሆኑ። በአብዛኛው ፓንቴዝምን ማን ነው የሚከተለው ብላችሁ ብትሄዱ ሳይንቲስቶች ናቸው። አንስታይን ወይ ኒውተን ሌሎች የምታውቋቸው እግዚአብሔር አለ ብለው ተናገሩ እያለ ብዙ ጊዜ ሰዎች እንዲህ ብሏል አንስታይ፣ እንዲህ ብሏል እከሌ እምንለው ሰዎች ፓንቴይዝም ነው እውነታቸው። እነሱንም ራሳቸውን አምላክ ነው የሚያደርጉት። እግዚአብሔር አምላክ ነው፣ ተራራ አምላክ ነው፣ የሰሩትን ፎርሙላ ሳይቀር አምላክ ነው ለነሱ። ለዚህ ነው እኮ ጥበበኞች ነን ሲሉ ደንቆሮ ሆኑ። የጥበብ አይን ጥበበኞች ነን ሲሉ ደንቆሮ አዳምና ሔዋን ናቸው እኮ መጀመሪያ ጥበበኛ ነን ሲሉ ደንቆሮ የሆኑት። ከነሱ የሚቀድመው ዲያብሎስ ነው። ጥበበኛ የሆነ መስሎት ደንቆሮ ሆነ። አምላክ የለም እኔ ነኝ አምላክ አለ። ፓንቴይዝም ይሄ ነው አስተሳሰቡ፣ ሌላ የተለየ ነገር የለውም። እኔ ነኝ አምላክ አለ። አዳምና ሕዋን ያችን እጸበለስ የሞት ፍርድ በነሱ ላይ የምታመጣ ትእዛዝ የማፍረስ ርኩሰት ሲገኝ አይናቸው ተገለጠ ማለት እኮ ደንቆሮ ሆኖ ማለት፣ የስጋቸው አይን እኮ ሲገለጥ የልባቸው አይን እኮ ደንቁ ጨልሞ እኮ ነው። የስጋቸው አይን ሲገለጥ እኮ የመንፈስ አይናቸው እኮ ተደፍኖ እኮ ነው። አይናቸው ተገለጠ ሲባል ያወቁ መሰል እንደ ያዩ መሰል እንደ የበራላቸው መሰለ እንደ ዓለም ነው እንደዛ የሚያስበው። የበራላቸው አሉ፣ ጨለማ ውስጥ እኮ ነው የወደቁት። እጸ በለስን እኮ ቀጥፈው ሲበሉ እኮ የዛን ጊዜ የዳብሎስን ምክር ሲሰሙ የአርዌን ምክር ሲሰሙ የከይሲውን ምክር ሲሰሙ እኮ እግዚአብሔርን አምላክ ትሆናላችሁ ባላቸው ሰዓት እኮ ጥበበኞች የሆኑ እነዛ በመንፈስ ቅዱስ የተሞሉ እነዛ ሰባት ዓመት በንጽህና የኖሩ እነዛ አዳምና ሄዋን እኮ ደንቆሮ እኮ ነው የሆኑት። ዛሬ ብዙ ደንቆሮዎች አሉ እኮ፣ አይገባችሁም እንኳ ኦርቶዶክስም ውስጥ ሆናችሁ እኮ፣ አሁን እንደሚለው ጠበኛ ነን ሲሉ ደንቆር የሆናችሁ አላችሁ። አወቅን ነገረ መለኮት ብላችሁ ደንቁራችኋል እኮ ጠፍታችኋል። የማይገባ ነገር ውስጥ ገብታችኋል እኮ፣ የማይታወቅ ባህር ውስጥ እንዋኛለን ብላችኋል። ጥፋትና ሞት ነው የሚገለጠው። መጠንቀቅ ያስፈልጋል። ጥበበኞች ነን ሲሉ ደንቆሮ ሆኑ፣ አዋቂዎች ነን ሲሉ ደንቆሮ ሆኑ እኮ ነው የሚላቸው። የፓንቴዝም እምነትን የሚከተሉ አብዛኛዎቹ የዚህ ዓለም ሳይንቲስቶች ናቸው። ጥበበኛ የት አለ እያለ ደግሞ በአንደኛ ቆሮንቶስ ላይ የምናየው አለ። ምዕራፍ አንድ ላይ የት አለ ጥበበኛ? ምንድን ነው ያመጣው ጥበበኛ? ሳይንቲስት ምንድን ነው ያመጣው? አንድ ብርጭቆ ውሃ ማምጣት ችሏል እንዴ? እግዚአብሔር የፈጠረውን ዓለም እንዴ የምንጠቀመው? ተኝቶ እንቅልፍ ወስዶት እራሱን ያውቃል እንዴ? ሲያንኮራፋ? የሰው ልጅ እኮ አቀመቢስ እኮ ነው። እግዚአብሔር በሰጠው ኃይል እኮ ነው። ባህርያውና በአምሳሉ ስለፈጠረው ብቻ ነው የሚከብረው። ስጋዊ አይኑ በራ የተባለው የልቡና አይን ሲደነቁር ነው። አይናቸው በራ፣ አለምን አዩ፣ ራቁት መሆናቸውን አዩ። የቃይ ልጆች ምርምር ጀመሩ። የእግዚአብሔር ቃል የሚናገረው ይህንን ነው። ጥበበኞች ነን ሲሉ ደንቆሮ ሆኑ። ተመልከቱ፣ እዚህ ጋር ልብ በሉ። እችን ቃል እንደውም እዋት ጥቅሷል። ቁጥር 23 ላይ ሮሜ አንድ የፓንቴዝም እምነት ገለጻውን እዚህ ጋር የምታዩት እንዲህ ይላል ሐዋርያው። እግዚአብሔር ከእኔና ከእናንተ ጋር ይሁን፣ የጠፉትን ይመልስ። ጥበበኞች ነን ሲሉ ደንቆሮ ሆኑ። የማይጠፋውንም የእግዚአብሔርን ክብር በሚጠፋ ሰውና በወፎች አራት እግር ባላቸውም በሚንቀሳቀሱትም መልክ መስለው ለወጡ። ይሄ ነው በአራት እግር በተሐዋስያን በተራራ በወንዝ ለወጡ። ፓንቴዝም የተባለው የእምነት አስተሳሰብ አሁን እንደተባለው ነው። የእግዚአብሔርን ክብር መቀየር የእግዚአብሔርን ክብር መለወጥ ነው። እነዚህ ትንሽ ሳይንቲስቶች አለሉ። እንግዲህ ደንቆሮ የሆኑ ጠቢባን ጠቢባንን ብለው እኮ ነው ደንቆሮ የሆኑት። ስለዚህ ምን ያደርጋሉ? እዚህ ጋር ያለውንም ድንጋይ እንድታመልክለት ያም አለኮ ይለዋል። ሰማይ ላይ ያለውም እሱም አለኮ ነው። አይክዱም አለ ይሉሃል። ግን እኔ ማምላክ ነኝ እሱንም እንድታከብረው። ዛፉም ማምላክ ነው፣ ወንዙም ማምላክ ነው ይላል። ሁሉም ማምላክ ነው ይላል። ፓን የተባለው ለዚህ ነው። ኦል ማለት ነው በግሪክ ኦፍ ኤቭሪቲንግ ማለት ነው። ቴይዝ ማል ደግሞ ቴዎስ ነው፣ እግዚአብሔር ለማለት የግሪክ ቃል ነው። ከዛ ነው ቃሎች ተርሚኖሎጂዎች የሚወጡት። ሁሉም ማምላክ ነው ይላል። ኤቲዝምን አየን፣ ዛሬ ደግሞ ፓንቴዝምን አየን። ተመልከቱ። ቀጥሎ ደግሞ የምንመለከተዋለን ወዴት እንሄዳለን? ከፓንቴይዝም ትንሽ የሚለይ ፖሊቴይዝም የሚባል አሳሰብ አለ። አሁን ነገሮቹን በደንብ ይዋቸው። የኤቲዝም ጭራሽ አምላክ የለም ጭራሽ እምነት የለም የሚል ነው። አለቀ፣ ምንም የለም ነው። የፓንቴዝም ግን አይ አለ እንዴ፣ እኔ ራሴ አምላክ ነኝ እንዴ፣ ተራራው አምላክ ነው እንዴ፣ የምጽፍበት እስክሪፕቶ አምላክ ነው እንዴ፣ ደብተሬማ፣ ሁሉም አምላክ ነው የሚል ነው። ፖሊቴይዝም ደግሞ ብዙ አማልክት የሚላለው። ፖሊ ማለት ብዙ ነው። ቴይዝም ቴዎስ ነው። ብዙ እግዚአብሔሮች የሚል ነው። ቀጥሎ የምናየው ሱን ነው። ለዛሬ ይቆየን። የተማርነውን የቅዱስ ጳውሎስ ቃል በልቡናችን ያሳድር፣ የጠፉትን ይመልስ፣ የተሳሳቱትን ሁሉ ወደ እውነት ያምጣ። ይሄ ቃል ብዙዎች እንዲማሩበት አድርጎ ነገረ መለኮት የእግዚአብሔር መኖርን እንዲህ የሚታዩት ሁሉ ከማይታየው ከእግዚአብሔር እንደሆነ አምነን ትልቁ የሰው ልጅ ጥያቄው እግዚአብሔር አለ ብሎ ማመን ነው። ይህንን አምነን ለመኖር ይርዳን። እመቤታችን አትልየን። የቅዱሳን በረከት ይደርባችሁ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ኃያል አምላክ ክብርና ምስጋና ይገባው። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ይቆየን።